እሺ ተመልካቾች እንዴት ናችሁ? ምናልባት ተመልክታችሁት ሊሆን ይችላል። የገንዘብ ሚኒስቴር በሪፖርቱ የኢትዮጵያ መንግስት የሀገር ውስጥ ዕዳ መጠን 2.56 ትሪሊዮን ብር መድረሱን አሳውቋል። በትንሹ እንኳን 10 ከመቶ ወለድ አለበት ብለን ብናስብ ኦልሞስ ከ2.8 ትሪሊዮን ብር በላይ የሀገር ውስጥ ዕዳ አለበት። ይሄ ዕዳ የሚሰበሰበው በመንግስት የግምጃ ቤት ሰነድ ነው። እንግዲህ በቀጣይ ደግሞ ተጨማሪ የመንግስት የግምጃ ቤት ሰነድ ደግሞ ለሽያጭ ማውጣቱን ታስታውሳላችሁ። ከመስከረም 21 ጀምሮ እስከ ታህሳስ 15 ድረስ ተጨማሪ 243 ቢሊዮን ብር ደግሞ ይፈልጋል። ይህን ስደምሩት ከ3 ትሪሊዮን ብር በላይ የሚሆን ነው የሚሆነው እዳው። ስለዚህ ይሄ እዳ ያለው ጫና ምንድን ነው የሚለውን መጀመሪያ በተወሰነ መልኩ እንድንመለከት ፈልግ ያለው፣ ደግሞ እንዴት ነው መንግስት ሊከፍል የሚያስበው የሚለውንም የተወሰነ ሀሳብ ልሰጣችሁ ፈልግ ያለው። የፕሮግራማችን አጋር በብሔራዊ ባንክ ፈቃድ የተሰጠው የግል የምንዛሬ ቢሮ የሆነው ሮሃ ፎሬክስ ቢሮ ነው። የተሻለ የምንዛሬ ዋጋ የምትፈልጉ ከሆነ በካሳንችስ፣ በሳር ቤትና ድሬዳዋ ባሉ ቢሮዎች የተሻለ የምንዛሬ ዋጋ ይዞ ይጠብቃቸዋል። በ0991 33200 በመደወል የተሻለ ምንዛሬ እንድታገኙ ተጋብዛችኋል። እንግዲህ የኢትዮጵያ ኢኮኖሚ ያለበትን ባህሪ መጀመሪያ እንመልከት። አሁን መንግስት እንደ አንድ የወሰደው ኮሚትመንት አለ። እሱ ምንድን ነው? የበጀት ጉድለት ሲገጥመኝም ተጨማሪ ገንዘብ ስፈልግም ከብሔራዊ ባንክ መበደር የሚባለው ሞዳሊቲ ማቆም አለብኝ የሚል አንድ ኮሚትመንት አለው። ደግሞ እሱን ሲያደርግ ነበር፣ ሪፖርትም ሲቀርብ ነበር። ደግሞ ከአይኤም ኤፍ ጋር ሪፎርም ስላደረገ በቀላሉም ደግሞ የገንዘብ ስርጭቶች ውስጥ የሚንቀሳቀስ አይደለም። ስለዚህ የገንዘብ ህትመት ላይ ትንሽ ያዝ ማድረጉ አይቀርም እና ጥብቅ የሆነ ደግሞ የገንዘብ ፖሊሲ ስርዓትን የሚከተል ነው። ለምሳሌ በባንክ ቤቶች ውስጥ የሚቀርበው የብድር መጠን ካፑን ከ14 ከመቶ ወደ 18 ከመቶ አሁን ደግሞ ወደ 24 ከመቶ ከፍ አድርጎ ይዟል። ስለዚህ ብድር በቀላሉ እንዳይለቀቅ አድርጓል። ገንዘብ ፈሰስን ከገበያ ላይ እንዳይለቀቅ አንድ ቁጥጥር እያደረገ ነው። ባህሪ ይሄ ነው፣ አሁን የኢኮኖሚ ባህሪ ይሄ ነው። ስለዚህ ከብሔራዊ ባንክ ማልወስድ ከሆነ ብሎ በአማራጭነት የወሰደው ምንድነው ኦረዲ ዝውውር ውስጥ ያለ ገንዘብን ወደ መንግስት መውሰድ ወደ ማዕከል መሰብሰብ እሱ ደግሞ የሚከናወንበት አንዱ መንገድ ምንድነው የመንግስት የግምጃ ቤት ሰነድ ነው ተቋማቶች ሰነድ ለመንግስት ይሰጥቷል ገንዘብ ለመንግስት ይሰጥቷል መንግስት ደግሞ ለተቋማቶች ሰነድ ይሰጣቸዋል ስለዚህ ከገበያው ላይ ገንዘብን ይሰበስባል ማለት ነው በሱ ስልት እየሄደ ነው እንደ አንዱ እንደ ጥብቅ የገንዘብ ፖሊሲ ስትራቴጂ ነው የሚቆጠረው፣ ገንዘብን መሰብሰቢያ ይሆናል። ሁለተኛ ደግሞ ከብሔራዊ ባንክ ከመወስድና ገንዘብ ከማተም ከገበያው ላይ ልውሰድ ከሚል ከአንድ ስትራቴጂም የሚነሳ ነው። ስለዚህ መንግስት ማሻሻያዎችን ሲያደርግ ነበር። ሁለት ማሻሻያዎች፣ አንደኛው የመንግስት የግምጃ ቤት ሰነድ ለሽያጭ የሚቀርብበትን ሁኔታ ሲያመቻች ነበር። በፊት ተቋማቶች ነበሩ። አሁን ግን አቅም ያለው ባለሀብቶችም እንዲገዙ መመሪያ ወጥቷል። ስለዚህ ባለሀብቶች የሚሳተፉበት ነው። ሁለተኛ ደግሞ ከፍተኛ ወለድ ማቅረብ ጀምሯል። ዛሬ እንኳን ያለው ወለድ ወደ 15 16ፐርሰንት አለው የሚለው አማካይ የብሔራዊ ባንክ ዌብሳይት ላይ ብትገቡ ታገኙታላችሁ። እስከ 17 ከመቶ የመሄደባቸው ጊዜያቶች ውስጥ አሉ። 17 ከመቶ ወለድ የሚገኝበት ማለት ነው። ስለዚህ የገንዘብ አቅርቦቱን ለማሻሻል ወደ መንግስት የግምጃ ቤት ሰነድ ሰናድ ዞሯል። ፍላጎቱ ካራክተሩ ይሄ ነው። ስለዚህ የመንግስት እንግዲህ የብድር ፍላጎቱ በጣም እያደገ ነው የመጣው። አሁን አሁን በፊትም እያደገ ስለመጣ ወደ 2.5 ትሪሊዮኑን በጥሬ እንደ ፕሪንሲፓል ቆጥሩ ትችላላችሁ። ኢንተረስት ሬት ስንጨምርበት ወደ 2.8 ይደርሳል እያለን ያለ ነው። ደግሞ ከመስከረም 21 ጀምሮ ደግሞ ማቅረቡን ታስታውሳላችሁ። ተጨማሪ 243 ቢሊዮን እፈልጋለሁ ብሏል። ከመስከረም 21 እስከ ታህሳስ 15 ምንድነው በዚህ ጊዜ ያቀረበው? የ28 ቀን 24 ቢሊዮን፣ የ91 ቀን 85 ቢሊዮን፣ የ192 ቀን 97 ቢሊዮን፣ የ364 ቀን 36 ቢሊዮን በድምሩ የ243 ቢሊዮን ከመስከረም 21 ጀምሮ አቅርቧል። እንደውም አሁን የ28ቱን ቀን የመክፈያ ወቅት እንደሆነ ይሰማኛል። ማቾሪቲው ስለሚያልቅ 28 ቀኑ ማለት ነው። ስለዚህ የግምጃ ቤት ሰነድ ላይ እንደዚህ ትኩረት ማድረጉና ከፍተኛ ዕዳ እያከማቸ መሆኑ ምን ተጽዕኖ ይፈጥራል ጠቅላላ ኢኮኖሚ ላይ የሚለውን የተወሰኑ ሀሳቦች እንመልከት። አንደኛው አሁን መንግስት ከገበያ የመበደር ፍላጎቱ በጣም በከፍተኛ ሁኔታ እያደገ ነው፣ ደግሞ ከፍተኛ ብድር ወስዷል። አሁን ሁለት ነጥብ አምስት ስድስት ትሪሊዮን እያልን ነው፣ ተጨማሪዎቹ አሉ። ስለዚህ ከፍተኛ ወለድ ይጠብቋል ማለት፣ በወለድ ነው። የመንግስት የግምጃ ቤት ሰነ ጨረታም ቢሆን ወለድ ነው። የዛሬ እንኳን ወለዱ 15.16 ነው፣ አማካይ የሚባሉ። ስለዚህ ከፍተኛ ወለድ እንዲከፍል እየተገደደ ይመጣል። መንግስት ማለት ነው። ወጪውን ከፍተኛ እያደረገበት ይመጣል። ካፒታል እያገኘ ቢሆንም፣ ነገር ግን የወለድ ክፍያ መጠኑ ከፍተኛ እየሆነ የሚመጣ ከሆነ ከመንግስት መሰረታዊ ወጪዎችም እየተቀነሰ ሊመጣ ይችላል። ይሄ የማህበራዊ አገልግሎቶችን በቀላሉ ኢኮኖሚ ለማቅረብ እንዲቸገር እያደረገ ሊመጣል። ለአንዱ ተጽዕኖ እሱ ነው። የበጀት ጉድለትም የማይመከረው ለምንድን ነው? የበጀት ጉድለቱ እየተፈጠረ ይመጣ ከሆነ ለመሰረታዊ የሚያስፈልጉ ወጪዎችን ማጣት ይከሰታል። ለትምህርትም ሊሆን ይችላል፣ ለጤናም ሊሆን ይችላል፣ ለሴፍትኔትም ሊሆን ይችላል፣ ለሌሎቹም የሚያወጣው እንዲቀንስ ሊያደርገው ይችላል። የወለድ ክፍያ መጠኑ በጣም እያደገ የሚመጣ ከሆነ የመጀመሪያው እሱ ነው። ግን አሁን የወለድ ክፍያውም እያደገበት የሚመጣ ከሆነ፣ እዳውም እያደገበት የሚመጣ ከሆነ፣ እየተለጠጠ የሚመጣ ከሆነ፣ ይሄን ለመሙላት የሚሄድበት ስትራቴጂ ኢኮኖሚ ላይ ጫና ሊፈጥር ይችላል። አዳዲስ የታክስ አይነቶች ኢንትሮዲዩስ ሊያደርግ ይችላል። የነበሩ ታክስ መጠኖችም ደግሞ ሊያሳድግ ይችላል። ምክንያቱም ገቢውን ሰብስቦ ነው ሊከፍለው የሚችለው። ሌላ ከምንም ሊመጣ አይችልም። የግምጃ ቤት የተሰበሰበ የሀገር ውስጥ እዳ የሚከፈለው ኢኮኖሚ ሰርቶ ነው፣ ገቢ አግኝቶ ነው። ከፍተኛ ውጪ ከተጠራቀምበት ለመክፈል ሲፈልግ ከእጁ ላይ ካሉ ምንጮች መካከል የገቢ ምንጮች መካከል የሀገር ውስጥ ገቢ ምንጮች መካከል ታክስ፣ አዳዲስ ታክሶች፣ የታክስ መጠን መጨመር፣ አዳዲስ ታክሶች ማስተዋወቅ ሊሆን ይችላል። እሱ ኢኮኖሚ ላይ ጫና ሊፈጥር ይችላል። ደግሞ ወጪው ማኔጅ ለማድረግ ሲፈልግ መሰረታዊ ጉዳዮች ላይ ያለውን ወጪም ደግሞ እየሰበሰበ ሊመጣ ይችላል። ይሄ ማህበረሰብ ላይ የራሱም ጫና ሊኖርበት ይችላል። የዋጋ ንረትም ተጽዕኖ አለበት። በጣም ከፍተኛ ገንዘብ መንግስት እየተበደረ የሚመጣ ከሆነ ምን እያደረገ ነው? ከገበያው እየሰበሰበ ነው የሚወስደው። ከገበያው እየሰበሰበ መንግስት ወስዶ መንግስት የሚያወጣው ወጪ ምን ላይ ነው? ይህንን ተጨማሪ ለምሳሌ ያለበትን 2.5 ትሪሊዮን እንተው እና ተጨማሪ ከመስከረም 1 ጀምሮ ኢንትሮዲስ የተደረገው 243 ቢሊየን ወደ መንግስት ይመጣል። ከባለ ሀብቱ ወደ መንግስት ይመጣል፣ ወይም ደግሞ ከገበያው ወደ መንግስት ይመጣል። ከዛ መንግስት ምን ላይ ነው የሚያወጣው? ነው ጨዋቱ። ምርትና ምርታማነትን የሚያሳድግ ላይ ነው? አቅርቦትን የሚያሻሽል ላይ ነው የሚያወጣው፣ ወይስ በቀጥታ ፍላጎትን የሚያበረታቱት ላይ ነው ሊያወጣው የሚችለው? ፍላጎትን የሚያበረታታ ላይ ከሆነ የሚያወጣው ዋጋነትን ያባብሳል። ይሄ በጣም ጥንቃቄ ይፈልጋል። መሰረተ ልማትም ቢሆን አንዳንድ የመሰረተ ልማትም ፍላጎትን በጣም ሊያበረታታ ይችላል። እሱም ዋጋነትን ሊያመጣ ይችላል እና ከአምራቹ የሚሰበሰበው ገንዘብ በመንግስት የሚወጣበት መልክ ጤነኛ ካልሆነ ዋጋነትን ሊያባብስ ይችላል። እሱ ተጽዕኖ ነው። ደግሞ ተጨማሪ የመንግስት የግምጃ ቤት ሰነዶች ለሽያጭ እያወጣ እዳውን በጣም እያከማቸ የሚመጣ ከሆነ ምን አይነት ስጋቶች እየፈጠሩ ሊመጡ ይችላሉ? ዕዳው የተከማቸበት ከሆነ የግልግ ሴክተሩ የመንግስት የግምጃ ቤት ሰነድን የመግዛት ፍላጎቱ እየቀነሰ ሊመጣ ይችላል። እሱ ደግሞ የመንግስትን የበጀት ጉድለት እያሰፋው ሊመጣ ይችላል። ፍላጎት ሊቀንስ ይችላል። አይ ዕዳው ስለበዛበት ተጨማሪ የመንግስት የግምጃ ቤት ሰነድን አንገዛም የሚል ሀሳብ ሊመጣ ይችላል። አይ በድርድር የሚቀርበው በጨረታ የሚቀርበውን የወለድ መጠን ደግሞ ከፍ ሊያደርጉበትም ደግሞ ይችላሉ። እሱም ተጽዕኖ ነው ስለዚህ ተጨማሪ አንገብጋቢ ለሚባሉት እንኳን ውጪዎች ተጨማሪ ገቢ እንዳያገኝ ተጽዕኖ ሊፈጥርበት ይችላል፣ የተከማቸ ዕዳ እጁ ላይ የያዘ የሚቀጥል ከሆን እሱ ብቻ ሳይሆን አሁን የመንግስት የግምጃ ቤት ሰነድ ወለድ ከፍ እያለ ነው። ደግሞ በአጭር ጊዜ ውጤት የሚገኝበት ነው። ለምሳሌ ለ28 ቀን የቀረበው ማለት ባለሀብቶች የ28 ቀን የመንግስት የግምጃ ቤት ሰነድ የሚገዙ ከሆነ ከወለድ ጋር በ28 ቀን ውስጥ ያገኙታል ገንዘባቸውን። ቀለል ያለ ኢንቨስትመንት ነው። አሁን ይህ ፍላጎት እያደገ እያደገ እያደገ የሚመጣ ከሆነና የመንግስት የግምጃ ቤት ሰነድ ግዢ ፍላጎታቸው እያደገ ከመጣ ለኢንቨስትመንት ካዘጋጁት ገንዘብ ነው የመንግስት የግምጃ ቤት ሰነድ የሚገዙት። ስለዚህ ኢንቨስትመንቱ በግል ሴክተሩ ያለው እየቀነሰ ሊመጣ ይችላል። ቀላል የሚባል ብር አይደለም ይሄ ብር። ስለዚህ የስራ እድል ፈጠራ ላይ፣ ምርት ማሳደግ ላይ ያላቸው እንቅስቃሴ እንዲቀንስ ሊያደርግ ይችላል። የግል ሴክተሩ ያለውን የኢንቨስትመንት እንቅስቃሴ አትራክት በማድረግ በግዴታ ሳይሆን አትራክት የሚያደርግ ከሆነ የመንግስት የግምጃ ቤት እሱም የፋይናንሲያል ገበያው ጤነኛ ሆኖ እንዳይንቀሳቀስ የኢንቨስትመንት ገበያው ጤነኛ ሆኖ እንዳይንቀሳቀስ እክል ሊፈጥር ይችላል። የባለሀብቱ ተሳትፎ ወደ መንግስት የግምጃቤ ሰነድ እየዞረ የሚመጣ ከሆነም ያው ደግሞ ከፍተኛ ዕዳው ከፍተኛ የሚሆን ከሆነ ደግሞ የባለሀብቱ መተማመንም ደግሞ እየቀነሰ ሊመጣ ይችላል። ከፍተኛ ዕዳ የሚኖርበት ከሆነ ከፍተኛ ዕዳ እያከማቸ የሚመጣ ከሆነ ዕዳውን መክፈል አይችልም የሚል ስጋት ካለ የመንግስት የግምጃ ቤት ሰነድን ለመግዛት ያለ ፍላጎት ሊቀንስ ይችላል። አሁንም የመንግስት የገንዘብ ሚኒስቴር ሪፖርት ላይ አንድ የቀረበው ምንድን ነው? በሁለት ጨረታዎች ቢያንስ ወደ 53.35 ቢሊዮን ብር ሰብስቤያለሁ የሚል አቅርቧል። አይ ቲንክ ከመንግስት የግምጃ ቤት ሰነድ እና የዚህን ያህል ያገኘሁት የአጫጭር ጊዜ የሆኑ የመንግስት የግምጃቤት ሰነድ አቅርቦቶች ላይ ነው እና የ28 ቀንና የ91 ቀኖቹ ላይ ነው የዚህን ያህል በአብዛኛው የተገዛው እያለ ነው። ነገር ግን የአመትን የግምጃቤት ሰነድ የመግዛት ፍላጎት ቀንሷል ይላል። የአመት ማለት ምን ማለት ነው? ገንዘቡን አሁን የመንግስት የግምጃቤት ሰነድ ገዝታችሁ ሰነዱን ይዛችሁት አንድ አመት ሙሉ መንግስት ገንዘቡን ይጠቀምበታል ከዛ በኋላ ነው ማቹሪቲው ማለት ነው። ስድስት ወር ላይ ብትፈልጉ ያን ገንዘብ ማግኘት አትችሉም። ሶስተኛ ወር ላይ ያን ገንዘብ ብትፈልጉ ማግኘት አትችሉም። ይሄ የሚያሳየው ምንድን ነው? የረጅም ጊዜ ከመንግስት ጋር አግሪመንት የመግባት ፍላጎት በተወሰነ መልኩ የቀነሰ መሆኑን የመንግስት ሪፖርትም ያሳያል። ስለዚህ የ28 ቀንና የ91 ቀን ላይ ያለ ፍላጎት ከፍተኛ ነው እያለ ነው። ስለዚህ አሁንም ከፍተኛ ዕዳ እያከማቸ የሚመጣ ከሆነ የ28 ቀኑም የ91 ቀን ላይ ያለ መተማመን እንዲቀንስ ሊያደርግ ይችላል። እሱ ደግሞ መንግስት አስፈላጊ የሚባሉትን ገቢዎች እንዳያገኝ ሊያደርገው ይችላል ሄዳ መንግስት በተቻለ መልኩ በጣም ነሰሰሪ የሚባሉት ብቻ የመንግስት የግምጃ ቤት ሰነዶችን ማቅረብ በጣም አስፈላጊ ነው ደግሞ እያቃለለ መሄድም ደግሞ በጣም አስፈላጊ ነው አንዱ የመንግስት የኢኮኖሚ አቅም ከሚለካበት ኢንዲኬተር መካከል የሀገር ውስጥ እዳ መጠኑ ምን ያክላል ነው ይህ የሚከፈል ነው በጣም ከፍተኛ ከሆነና አስቸጋሪ ከሆነ መኒ ፕሪንት ላይ የሚያስኬድ አይነት ተጽዕኖ የሚፈጥር ነው እዳ ለመክፈል ወጪ ለመቀነስ በማለት ሌሎች መሰረተ ልማቶች ሌሎች የምርት እንቅስቃሴዎች እንዲዳከሙም ሊያደርግ የሚችል እርምጃ ነው። ስለዚህ እንደዚህ አይነት ተጽዕኖዎች ሊኖሩት ይችላሉ። ቴክኒካሊ መምራት በደንብ ያስፈልጋል። ነገር ግን ከብሔራዊ ባንክ ከመበደር እና ገንዘብ ፕሪንት ከማድረግ ደግሞ የሚመረጠው የመንግስት የግምጃ ቤት ሲያነዱ ግን እሱም ማኔጅመንት የሚፈልግ ነው። ይህን ሀሳብ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ቴሌግራም፣ ፌስቡክ ላይ ልትልኩልን ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።